ባር ወጪ ቆጣቢነትና ከመጠን ያለፈ ኑሮ አለመለማመድ ነው። ከመጠን ያለፈ ነገር ልምምድ በዝቷል። እንዲሁም ሌላው መታወቅ ያለበት ነገር ይሄ አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን የማትሞክሩ የተለየ ደጋፊ ነንም አትበል። ከፊል ፓስተር ጻዲቁ እንዳለው መከባበር ልዩነትን ማክበር፣ በስርዓት አብሮ መኖርን ስንፈቅድ ብቻ ነው እንጂ አንዱ ሲወጣ አንደኛው አንዱ ሲወጣ አንደኛው የክርክር ሀሳብ የሚያነሳ ከሆነ መቼም ቢሆን ኢትዮጵያ ውስጥ ሰላም አይኖርም እና እንደ ዝንጀሮዎቹ መሆን የለብንም። ማረጋገጥ አለብን። እስከ 2 ሚሊዮን ብር ቅናሽ የተደረገበት የመጨረሻው ብሎክ ተለቀቀ። DMC Real Estate በለቡ መብራት ኃይል እያስገነባው በሚገኘው ግዙፍ የመኖሪያ መንደር ውስጥ ዝቅተኛ የወለል አማራጮችን ይዞ ነጻነቱን እንደተጠበቀ በወለል 6 አባውራዎችን ብቻ ያዘውና አራት ሊፍቶች የተገጠሙለት የቪላ ቤት ዲዛይን ያላቸው ቤቶችን በ8% ቅድመ ክፍያና እኛ ባመቻቸን ያለው እስከ 20 ዓመት በሚቆይ የባንክ ብድር ቤቱን የግልዎ ያድርጉ። ልብ ይበሉ፣ ዝቅተኛ ወለል ላይ ያሉ ቤቶችን ለ20 ደንበኞች ብቻ ያውታን ስለሆነ እታች ባለው ስልክ ፈጥነው ይደውሉ። ተለቅ ያለ ነገር ማሰብ የምንችለው የሚለውን ለማየት ያግዛቸዋል። በእኔ እምነት በሚቀጥሉት አራት አምስት ስድስት ዓመታት አፍሪካ ውስጥ በጣም ምርጡ ከተማ ነው የሚሆነው አዲስ አበባ። በዛ መንገድ ነው የተሰራ ያለው ብዙ ሰው ግን አያስተውልም። ለምሳሌ ሰሞኑን ለአፍሪካ ዩኒየን የመጡ ሰዎች በሙሉ በጣም ተደንቀው በጣም ተገርመው በሁለት ሶስት ዓመት ውስጥ ብለው 26 ሰው ጋር ነው የተገናኘሁት። 26ቱም ሰው አመስግኖ ነው ሄደው። ቸርቾች አካባቢ ለምሳሌ ወጣቶቹ ስቴጅ ላይ በጣም ጎበዝ ናቸው፣ ስቴጅ ያሳምራሉ። እሱን ውበት እንዴት ነው ወደ ምእመኑ የሚወስዱት የሚለው ጉዳይ ከማየት የሚመጣ ጉዳይ። ቸርቾች ማማር አለባቸው፣ ንጹህ መሆን አለባቸው ጥያቄ የለውም። ግን ማማር ያለባቸው በቴሌቪዥን የሚታየው ፓርት ብቻ ሳይሆን ሰዎች የሚቀመጡበት ፓርት መሆን አለበት። ያን ለማምጣት ማየት ያግዛችኋል። ሽማግሌዎቹ፣ ተለቅ ተለቅ ያላችሁት ለእንቅስቃሴ ስለሚያግዝ፣ ወጣቶች ደግሞ ለመማር እንዲያግዝ። አንዳንዶች ደግሞ ደጋግመን አይተናል ያላችሁ ሰዎች፣ በእኔ የሆንባችሁ አሁን ዩኒቲ ፓርክ እኔ ባስጎበኛችሁ አላያችሁትም። ቢኮዝ በየቀኑ ስራ አለ፣ በየቀኑ ለውጥ አለ። የሆነ ያያችሁት ፓርት አለ፣ ያላያችሁት ደግሞ ፓርት አለ። እና በየጊዜው በማየት ትምህርት መቅሰም ጠቃሚ ይሆናል ብዬ አስባለሁ። እኛ ብልጽግና ስንል ሁለንተናዊ ብልጽግና ነው። እኛ ምንለው ሁለንተናዊ ብልጽግና የምንለው ለምንድን ነው? ኢትዮጵያ ውስጥ አሁን ችግሩ ስለ ደህንነት የምናወራው ከምግብ ከመጠጥ ከምናምን ጋር የሚያያዘው ጉዳይ ብቻ ነው። ሰላም የምንለውም አማራ ክልል ኦሮሚያ ክልል በሚባል ማዕቀፍ ውስጥ ብቻ ነው የምንለው። እኛ ሁለንትናይ ብልጽግና የምንለው ሰው በቁስ የሚያገኘውን ብቻ ሳይሆን በአእምሮ እረፍት የሚያገኘውንም ጭምር ነው። በቤቱ የአማረ ቤት መያዝ ብቻ ሳይሆን ወጣ ብሎ የሚንቀሳቀስበት አውድ መኖሩ ማረጋገጥ ነው። የእኛ ፍላጎት በቁስ ብቻ አይመለስም። ለምሳሌ እናንተ ብዙዎቻችሁ ስለ ኑሮ ውድነት አንስታችኋል። ብልጽግና ስንል ሰዎች ቤት ያስፈልጋቸዋል፣ ፓርክ ያስፈልጋቸዋል፣ ትምህርት ቤት ያስፈልጋቸዋል፣ ደግሞ ውስጣዊ ሰላምም ያስፈልጋቸዋል። ያ ሙሉ ሲሆን ነው እንጂ ምግብ እያበላን በድብርት ቤዝመንት እየተኛ የሚውል ወጣት ከሆነ ምን ትርጉም አለ? የማየት አቅም፣ የማየት ብቃት፣ የማየት ጸጋ ውስጥን ከማሸነፍ ጋር የሚያያዝ ነው። ኢትዮጵያ ውስጥ ያለው ችግር ሰው የራሱን ድርሻ አለማወቅ ብቻ ሳይሆን ማንፀያ ማነፃጸሪያ የሆነ ነገር ላይ ቆሞም ንግግር አለመናገሩ ነው። ለምሳሌ ሰላም በይመለከት ኢትዮጵያ ውስጥ ሰላም ችግር አለ። እኛ ብዝተን ሰላም እንፈልጋለን። ግን ሰዎች መጀመሪያ በሳምንት እናባራቸዋለን ይላሉ። በሳምንት ሲያቅታቸው ደግሞ ሰላም ጠፋ ይላሉ። ሳይንቲስቶች በአንድ ቦታ ላይ ስምንት ዝንጀሮ ይመርጡና እንደዚህ ባለ ሰፋ ባለ አዳራሽ ውስጥ ያስገባሉ። እነዚያ ስምንት ዝንጀሮዎች ለምርምር ነው የገቡት። በአንደኛው ጫፍ ላይ ሙዝ ያንጠለጥሉና የሚበላ ቀይ ሙዝ ያንጠለጥሉና ለመወጣጫ የሚሆን መሰላል ያበጃሉ። ዝንጀሮዎቹ ወደ ቤት ከገቡ በኋላ የመጀመሪያው ነገር መቀመጫቸውን ማስተካከል ነው። ከዚያ ቀና ሲሉ ሙዝ ያያሉ። ወደ ሙዙ ለመውጣት የሚያስችል መሰላል ደግሞ እንዳለ ያያሉ። እና አንደኛው ዝንጀሮ ቀድሞ የነቃው ወደ መሰላሉ ጉዞ አድርጎ ታች ገና መሰላሉን ሲረግጥ ከፍተኛ የሆነ የበረዶ ዝናብ ቤት ውስጥ ይፈሳል። ደንግጦ ይመለሳል። ይረጋጋል፣ ይቆያል ደግሞ መሰላሉን ድጋሚ ሲሞክር ያ የበረዶ ዝናብ ይዘንባል። በተደጋጋሚ ከነሱ መካከል አንዳንድ ዝንጀሮች ወደ መሰላሉ ሲጠጉ የሚዘንብባቸውን ቅዝቃዜና በረዶ ያስተዋሉ ዝንጀሮች ገና ወደ መሰላሉ መሄድ ሲያስብ እየደበደቡ ያስቀራሉ። ከረገጠው ሙዙ ጋር ሳይደርስ በረዶ እንደሚዘንብባቸው አይተውታሉ በተደጋጋሚ። ከተወሰነ ቀን በኋላ እነዚያ ስምንት ዝንጀሮዎች መሞከር አቆሙ። በዚሁ ልምምድ ሳይንቲስቶቹ ያንካዩ በኋላ ከስምንቱ አንደኛውን አወጡትና አዲስ ዝንጀሮ አስገቡ። ሰባቱ ነባር፣ አንደኛው አዲስ። ያ አዲስ የነበረውን ነገር አያቅም። ሙከራ ሲያደርግ በረዶ ጋር ሳይደርሱ ገና ሲሄድ ሰባቱ ደብድበው ያስቆሙታል። መጀመሪያ የነበረው በረዶውን ስምንቱም አይተውታል፣ ችግሩን አይተውታል። አሁን የገባው ግን ለምን እንደሚደበደብ አያቅም። ልክ ሲጠጋ ደብድበው ያስቆሙታል። አቆመ ሙከራውን፣ ቢኮስ ሲሞክር ስለሚደበደብ ቀጠሉና፣ ከነበረው አሁንም አንድ አውጥተው አንድ አመጡ፣ ሌላ አዲስ። አሁን ደግሞ ቅደም የነበሩ ስድስቶቹ በረዶ የዘነበባቸው አንድ ደግሞ ሳይዘንብበት የተደበደበው ሰባት እና አዲሱ ናቸው ያሉት ስምንት በጥቅሉ። ይሄ አዲሱ ሲሄድ ሰባቱም የነበሩቱ ስድስቱ ያዩት አንደኛው ያላየው ሰባቱ ደብድበው ያስቆሙታል። ቆይተው ደግሞ አንደኛውን አውጥተው ሶስተኛ አስገቡ። ሶስት አዲስ አምስት ነባር ማለት ነው። አምስት ነባሮቹ በረዶ ያዩ ናቸው፣ ሶስቱ አላዩም። ለገባውን ሰውዬ ሁለት አዲስና አምስት ነባሮቹ ደብድበው ያስቆሙታል። እንዲህ እንዲህ እያደረጉ ቀድሞ ያስገቧቸው ስምንቱን አውጥተው ስምንት አዳዲስ ዝንጀሮዎች ገቡ። ስምንቱም አንዱ ሲሞክር እየደበድበው ያስቆማሉ። ለምን እንደሚያስቆሙ ግን አያውቁት። ቀድሞ የነበሩት ሲሞክሩ በረዶውን ስላዩ ነው ያቆሙት። እነዚህኞቹ ግን ሲሞክሩ ተደብድበው ነው ያቆሙት እንጂ ማአቱን አይተው አይደለም። ኤግዛክትሊ ጋሽ ግርማ እንዳሉት ብዙዎቻችሁ ስለ ኢንፍሌሽንም ስለ ሰላምም ስለ ችግርም የምታወሩት በዚያው መንፈስ ነው። በዚያው መንፈስ ነው የሚነግሯችሁ አሉ። በዓላማ በእውቀት መስሏቸው ደግሞ የሚያራግቡ አሉ። ችግሩን ለመፍታት ሳይሆን የችግሩን ድምቀት ለመናገር። በኃይለ ሥላሴ ጊዜ አንዲት የባላባት ቤተሰብ ተወርሶባቸዋል ብዙ ቦታ እና ደርግን በጣም በጣም ይጠሉታል ስለወረሰባቸው። በዚያ ጊዜ ደግሞ ኢዲዩ የሚባል በረሃ ገብቷል፣ ታግሏል፣ የታገለ ነው ይባላል እና ኢዲዩ ነገ መጣ፣ ከነገ ወዲያ መጣ ይባል ነበር እና ሴትዮዋ ጠዋት ጠዋት ቡና ያፈሉና መንደርተኛውን ሰብሰብ አድርገው ሰማሽ? ይላሉ የደርግ ሶስት መኪና ወታደር ኢዱ አይሉትም። በየቀኑ ሶስት ሲያልቅ ኢዱም ሳይመጣ መንግስቱም ቀጣል። ምኞታቸውን ነበር የሚያወሩት። እሳቸው ሶስት ሲሉ ሴትየዋ ወጥተው ስንት እንደሚሉ አላውቅም። እንደዚህ አይነት በምኞት የመስከር ነገር እኛ ውስጥ ይበዛል። ሽምግልና ያሉት ፓስተር ጥሩ ሀሳብ ነው። የሰላም ሚኒስትር አመራሮች ስላሉ የምትችሉትን ነገር ሞክሩ። በሰላም ወደዚህ መጥቶ ሰው በሰላማዊ መንገድ ኑሮን መምራት ፖለቲካም ይሁን እምነትም ይሁን ሌላ ጉዳይ ከፈለገ እኛ በጣም በጣም እንፈልጋለን። ግን ይሆናል ወይ ብላችሁ ደግሞ በደንብ ማየት ጠቃሚ ነው። እኛ ኮ ሰላም ብለን እስረኛ በገፈታን፣ ሰላም ብለን ከውጭ አገር መጣን፣ ሰላም ብለን ሾምን ያልተመረጡ ሰዎች፣ ሰላም ብለን ብዙ አደረግን። ሰዎች ግን በራሳቸው መመዘኛ በራሳቸው እሳቤ ለነሱ ሰላም ብለው የሚያስቡት አሁን ያለው መንግስት ከሌለ ብቻ ነው። እነዚህ ሰዎች ያልገባቸው እነሱን ቢመጡ የዚህ መንግስት አይነት ሀሳብ ያላቸው ሰዎች ደግሞ ነገ ሰላም ያውቃሉ። ሰላም ሊፈጠር የሚችለው በከፊል ፓስተር ጻዲቁ እንዳለው መከባበር፣ ልዩነትን ማክበር፣ በስርዓት አብሮ መኖርን ስንፈቅድ ብቻ ነው እንጂ አንዱ ሲወጣ አንደኛው አንዱ ሲወጣ አንደኛው የክርክር ሀሳብ የሚያነሳ ከሆነ መቼም ቢሆን ኢትዮጵያ ውስጥ ሰላም አይኖርም። እና እንደ ዝንጀሮዎቹ መሆን የለብንም ማረጋገጥ አለብን የሚባለው ነገር አለ ወይስ የለም የት ነው ያለው ብለን እያረጋገጥን ብንሄድ ጥሩ ነው የጋራ ቦታ የአምልኮ ቦታ ቢኖረን በጋራ ብናመልክ የሚለው ሀሳብ ጥሩ ነው መጀመሪያ አንድ ላይ መሆን ጥሩ ጅምር ነው ይሄ አንድ ላይ መሆን ግን ጅምር ነው ያንን ጅምር ማስጠበቅ ሂደት ነው፣ ፕሮሰስ ነው። መጀመሪያ አንድ ላይ ነን ጉድ ቢግኒንግ። ግን ፕሮሰሱ ብር አለበት፣ ስልጣን አለበት፣ ምናምን አለበት። ለምሳሌ በዛሬው ምርጫ ውስጥ ቀረንና እኛ የለንበት የትኛው ወንጌላዊ ነው የሄደው የሚል ፉክክር አለበት። ነገ እንሰማዋለን። ሂደት ጣጣ አለበት። እንደ ጅምሩ ያማር አይደለም ከዛሬ ጀምሮ እኛ እንትኖች አንድነን እንደሚባለው እንደሚባሉ አይደለም። ፕሮሰሱ የሚፈትነው የሚያንጠባጥበው ነገር አለ። አብሮ መስራት ያን ፕሮሰስ አልፎ መስራት ግን ስኬት ነው። ውስጣችንን ብናይ ወንጌላዊያን፣ ውስጣችንን ብናይ ነው የሚሻለው። ግድ የላችሁም ሊሰራ የማይወድ አይብላ ብላችሁ ስታስተምሩ ብዙዎቻችሁን ሰምቻችኋለሁ።